ህዝበ እስራኤል በቃዴስ በረሃ በራባቸው ጊዜ ታላቁ ነቢይ ቅዱስ ሙሴ ከሰማይ መና ወርዶ መግቧቸዋል፣ አብልቷቸዋል። በጠማቸው ጊዜ በተቅበዘበዙ ጊዜ ደግሞ ከአለቱ ውሃ ፍልቆ አጠጥቷቸው ከጥማቸው ረክተዋል። እኛ እስራኤል ዘነፍስ ደግሞ በቃዴስ በረሃ ሳይሆን በሲኦል በረሃ በነፍስ ረሃብ ሳይሆን በስጋ ረሃብ ስንሰቃይ የህይወት መብልን ክርስቶስን የሰጠችልን ድንግል ማርያም ናት። በነፍስ ጥም ስንሰቃይ በስጋ ጥም ሳይሆን በነፍስ ጥም በቃዴስ በረሃ ሳይሆን በሲኦል በረሃ ስንሰቃይ የህይወት መጠጥ ሰታ ያረካችን እውነተኛዋ አለቷ ድንግል ማርያም ናት አለ ቅዱስ ዮሐንስ አፈወርቅ። ለዚህ ነው ቅዱስ ኤፍሬም ሶርያዊ ደግሞ በሮቡ ውዳሴ ማርያሙ አንቲ ዘባማን ደመና አላት። የዝናብ ውሃ ያሽ እውነተኛዋ ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ አላት ቅዱስ ኤፍሬም ድንግል ማርያም የሁላችን ምልክታችንና